ከደግነቱ ብዛት የተነሳ ምግብ ሲያዘጋጅ ሽምብራውን ከክቶ ለሌሎች ሰጥቶ በኋላ ለራሱ የሚመገበው ገለባውን ነበር። በውትድርና ውስጥ ቢቆይም ሰው ሳይገድል ፈጣሪውን ሳይበድል ከጾም ከጸሎት ከምጽዋትና ከትሕርምት ሳይጎድል በመኖር ሰይጣንን አሳፍሮታል። ቅዱስ ቆስጦንጦንዮስም ከደስታው ብዛት ምን ላደርግልህ ቢለው ከሹመቴ ሻረኝ፣ ወደ በረሃ ሰናብተኝ አለው። ከቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች፣ ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጥን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያደርጉ ለእርሶ ሰብስክራይብ ማድረግ ቀላል ነው፣ ለኛ ግን የዘራነውን ዘር ፍሬንድና እያደርገናል። ይህንን ዓለም ንቆ ለበርካታ ዘመናት በፍጹም ምናኔ የኖረ ምድራዊ ሀብትን ሹመት ሞልቶት ሳለ ከሁሉም የክርስቶስን ፍቅር የመረጠ ከደግነቱ ብዛት የተነሳ ምግብ ሲያዘጋጅ ሽምብራውን ከክቶ ለሌሎች ሰጥቶ በኋላ ለራሱ የሚመገበው ገለባውን ነበር። ቅዱስ ዳዊት አመድን እንደ ህልበላሁ እንዳለው ሌሊቱን በጸሎት ለመትጋት ማታ ማታ አመድ ይመገብ ነበር። ቅዱስ አጋቢጦስ ይህ ጻድቅ በበረሃ የነበረ በመክስሚያኖስ ዲዮቅላጤዎስ ዘመነ ሰማዕት በመሆኑ ብዙ ክርስቲያኖች ተገድለዋል። ቅዱሱ ግን በአካባቢው የነበረ ሀገረ ገዢ ከበዓቱ አስወጥቶ ወደ ውትድርና አስገብቶታል። ሰይጣን በዚህ ምክንያት ከተጋድሎና ከቅድስና ሕይወቱ እንደሚያርቀው ተማምኖ ነበር። ቅዱስ አጋቢጦስ ግን በወታደሮች መካከል ሁኖም ተጋድሎን ቀጠለ። የጦር ሠራዊት አለቃ አድርገው ቢሸሙትም እርሱ ግን ከበጎነቱ ማንነቱም ፈጽሞ አልተለወጠም። ክርስትና ሲመቸን ሲመቻችልን በአጋጣሚ ወይም በምክንያት የምንኖረው ሕይወት አይደለም። ፍጹም ፍቅር የጊዜ የቦታ፣ የሁኔታ ገደብ የለውምና አባቶቻችን በጊዜውም ያለ ጊዜውም ጸንተው ክርስቶስን መድኃኒታችንን አስደሰቱ። ከቅዱስ ጳውሎስ ጋርም እንዲህ ሲሉ ዘመሩ። ከክርስቶስ ፍቅር ማን ይለየናል? ቅዱስ አጋቢጦስም ለዘመናት በውትድርና ውስጥ ቢቆይም ሰው ሳይገድል ፈጣሪውን ሳይበድል ከጾም ከጸሎት ከምጾትና ከትርምት ሳይጎድል በመኖር ሰይጣንን አሳፍሮታል። ዘመነ ሰማዕት ሲያልፍ ወደ በዓቱ እንዲመልሰው ወደ እግዚአብሔር ይጸልይ ጀመር። ዘመነ ሰማዕት አልፎ ቆስጠንጢኖስ ነገሰ፣ ስደት ቆመ፣ የታሰሩት ተፈቱ፣ አብያተ ክርስቲያናት ታነጹ፣ ለክርስቲያን ቀደምቶችም ታላቅ ተድላ ሆነ። ታዲያ ጊዜው ለክርስቲያኖች የተድላ ቢሆንም አንድ የንጉሱ የቅዱስ ቆስጠንጥንያ ባለሟል የሆነ ወጣት በሰይጣን ደዌ ይሰቃይ ነበር። ወጣቱ ሀብቱ የበዛ መልኩ ያማረ ነውና ሁሉም ያዝንለታል። ቅዱሱም ንጉሱም ተጨነቀለት። አንድ ቀን ግን ከወታደሮቹ አንዱ ያን ወጣት አንተን እኮ አጋቢጦስ ሲፈውስህ ነበር ይለዋል። ወጣቱ ግን አላወቀምና ከመቼ ወዲህ የጦር አለቃ እንዲህ አድርጎ ያውቃል? ሲል በጥያቄ ይመልስለታል። ወታደሩም ምስጢሩን ነግረዋል። ይህ ነገር ሲያያይዝ ከንጉሡ ደርሶ ቅዱስ አጋቢጦስን አስጠርቶ እባክ ፈውስልኝ ይለዋል። ካዳንክልኝም የፈለግከውን አደርግልሃለሁ ሲል ያክልለታል። ቅዱስ አጋቢጦስም ወደ ፈጣሪው ለምኖ ሰይጣንን ገሥጾ በክርስቶስ ኃይል ወጣቱን ያድነዋል። ቅዱስ ቆስጦንጦኒዮስም ከደስታው ብዛት ምን ላደርግልህ ቢለው «ከሹመቴ ሻረኝ፣ ወደ በረሃ ሰናብተኝ አለው። ቅዱሱም ንጉሡም በመገረም ቡራኬውን ተቀብሎ ወደ በረሃ ሸኝቶታል። ማር ይስሐቅ እንደሚነግረን ሰይጣን ያደረበት ሰው ሹመትን ስልጣንን በመሻቱ ይታወቃልና። ቅዱስ በፍጻሜ ዘመኑ እረኝነት ጵጵስና ተሹሞ ብዙ ኢአማንያንን ወደ ክርስትና መልሷል። ደዌያንን ፈውሷል። እውራንን አበርቷል። በርካታ ታምራትን አድርጎ የካቲት 26 ቀን አርፏል። በዓለምም ሆነ በመንፈሳዊ እርከን በርካቶች የሚመኙትን ስልጣን ንቀው ከክርስቶስ ጋር መኖርን መርጠው ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊትን ጽባታ አጋንንትን ግርማ ሌሊቱን ተቋቁመው የሚኖሩ ገዳማዊ አባቶች እና እናቶች አሉ። እኛንም ከበረከታቸው ያሳትፈን፣ በእነሱ ጸሎት ይማረን። ለዘላለም አሜን።